ምን ሆኖ ነው የጠፋኸው? ማለት አማርኛ መሰለኝ አወራሁት። እስቲ መጀመሪያ ተረጋጊ። ቆይ ምን ሆኖ ነው የጠፋኸው? ቆይ አንቺ ራሱ ምን ነክቶሽ ነው? ከዚህ በኋላ አልፈልግም ያልሽ እና በልህስ። ሀና ምን ሆነ ነው? ጥፊ በግላጭ ቻለው፣ ቻለው። እዝራ የሀናን ጥፊ። እስቲ አያመም ነገር፣ አያመም የሀና እጅ አያመም። ሀና፣ ሀና እዝራን በጥፊ መታችው። ወይኔ ያነ እንዲ እርፍ እርፍ ጮኸችለት ይዛ እንዴ፣ ቆይ ምን ሆነን የጠፋኸው? ማለት አማርኛ መሰለኛ አወራሁት። እስኪ መጀመሪያ ተረጋጊ። ቆይ ምን ሆነን የጠፋኸው? እንዴ፣ ቆይ አንቺ ራሱ መነክቶች ነው? ከዚህ በኋላ አልፈልግም ብለህ ያልሽኝ እና ብልህስ አላለችውም ሀና ደገመችው እና አንተ በጣም ክፉ ነህ! እንዴ በጣም ክፉ ነህ! በጣም ክፉ ነህ! ምን አጠፋሁ ይላታል እዝራ። ቴክስት ስጽፍልህ ለምን አልመለስክልኝም በማለት ማለት ትጠይቀዋለች። እንዴ ልከሽልኝ ነበር እንዴ ብሎ እዝራም ይመልስላታል። አዎ አላየሁትም ለማለት ነው ብላ ትመልስለታለች። እውነት አላየሁትም በማለት እዝራም ይመልስላታል። እውነት አላየኸውም መኩራት ነው እንጂ በማለት እሷም ትጠይቀዋለች። እሱም እኔ ሲጀመር ስልክ የት እንዳለ እራሱ አላየሁትም በማለት ይመልስላታል። ሀናም ማለት ብላ ትጠይቀዋለች። ያኔ ከዚህ በኋላ ጨርሰናል ስትይኝ ተስፋ ቆርጬ ነበረ በማለት እሱም ይመልስላታል። ሀኒም እዝራ አተዋሸኝ በማለት ትመልስለታለች። ሃናሞች እውነቴን ነው በማለት እዝራም እውነታውን ይነግራታል። ከዛ በኋላ ራሱ ስልኬ የት እንዳለ አላቀውም በማለት ያስረዳታል። ሃናም ስለዚህ ከነ መፈጠሬ እራሱ ረስተህ ነበር ማለት ነው በማለት ተመጠይቀዋለች። እንዴት ነው አንቺን ስታስቢው ልረሳሽ የምችለው በማለት ይመልሰላታል። ሀኒም አላቅልህም ባትረሳይ ነው ካዲያ ቢያንስ እንኳን መደወለ ቢቀር ትደውላለች ብለህ ያልጠበቅከው? በማለት ትመልስለታለች። እዝራም እንደኔ ስለመሰል ፊነዋ በማለት ይመልስላታል። አንተ እንዴት ነህ ብላ ትጠይቀዋለች። አንድ ነገር ሳስብ ሁለት ጊዜ አላስብም በማለት ይመልስላታል። ከወሰንኩም በኋላ ወደ ኋላ ተመልሼ አላውቅም ብሎ ይላታል። እና ብላ ትጠይቀዋለች። እናማ በቃኝ ስቲ የጨረስን መስሎኝ ነበረ በማለት ይነግራታል። እንደሱ ከሆነ በቃ እኔ ልሂድ በማለት ሀናም ፊቷን መለስ አርጋ ትሄዳለች። ይህን ሰዓት እሱም እጇን ይዛታል። እዚህ ድረስ መተሽማ ባዶ እጅሽን አትሄጅም በማለት እጇን ይዛታል። እና ምን ይዤ ልሂድ በማለት ሀኒም ትጠይቀዋለች። ምን ፈልገሽ ነበር የመጣሽው በማለት ይጠይቃታል። አንተን ነበራ አንተ ግን እረስተህኛል በማለት ትመልስለታለች። እና ብረሳሽስ አስገድደሽ እንድ እንድቀርብሽ አታደርግኝም ነበረ በማለት ይጠይቃታል። ሃኒም እዝራ በእናትህ አትቀልድ እኔ እኮ በጣም ናፍቀህኛል በማለት ትጠይቀዋለች። እኔ ደግሞ ናፍቆት የርሽ ራሱ እስከሚጠፋብኝ ድረስ ነው በጣም የናፈቅሽኝ፣ በማለት እሱም ተያይዘው ይሳሳማሉ። ማለት ሀኒ አይ ሀኒ የጥፊውን አቀመሰችውና እንግዲህ እንዴት እንደናፈቃት ናፍቆቷን እየገለጸችለትና እየተናገረች ነው ማለት ነው። ሰላም ሰላም ውድ የቻናሌ ቤተሰቦች፣ ተከታታዮች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘት በዘት ይበልልኝ። እኔ ሰላም ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ቪዲዮ ከተመቻችሁ ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ እንደተለመደው ላይክ ሴር ኮሜንት፣ አስተያየታችሁ እንዳይረሳ ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ። ከጎን የሆናችሁ ለምታበረታቱ ላይክ ሰብስክራይብ ለምታደርጉኝ ከልብነው ምስጋና። የዛሬ ደግሞ ኖላዊ ድራማ በሚለው ክፍል መቶ ሃያ አምስት መጥቻለሁ። ይህን ቪዲዮ እስከ መጨረሻው ድረስ እንደምታዩልኝ ባለሙሉ ተስፋ ነኝ ማለት ነው። እንግዲህ እርግብና ሜሮን፣ እርግብ እንግዲህ ያው ከሜሮን ጋር ተገናኝታለች፣ ቤትም ገብታለች ማለት ነው። ሜሮን እንግዲህ በጣም እየፈራች ነው ያለችው። አሁን ላይ መጡብኝ አልመጡብኝ ያዙኝ አልያዙኝ የሚላት ልጆች መጡ አልመጡ፣ ፖሊሶች መጡ አልመጡ እያለች እየተሳቀቀች ነው በቤቷ ውስጥ ያለችው ማለት ነው። እርግብ ግን ምንም ነገር ሐሳቧ ሁሉ ጥላ እንቅልፍ ላይ ነች ማለች ነው። እሷ ግን እንቅልፍ የላትም። እርግብ እየቀሰቀሰቻት ነው ማለት ነው። ወይኔ እች ላይ ተሳቃ እንደዚህ እየተኛች ነጻ ብትሆን እንዴት ልትሆን ነው? በማለት እንግዲህ ሜሮን እርግብን እየቀሰቀሰቻት አልሰማስ ትላት፣ እንደዚህ ትላለች እሷ ምን ትሳቀቃለች? የተሳቀቅሽው አንቺ ነሽ እንጂ እሷ ማሰቧን ጥላ ለሽ ብላለች ማለት ነው፣ እንቅልፏን። እናም እንግዲህ ብድርብሱን ከለዋ ላይ የተገፋትና እርግብ ብላ ትቀሰቀሳታለች። እርግብን በዚህ ሰዓት ምንድን ነው እሱ ሜሮን ብላ ትነሳለች ከእንቅልፏ ማለት ነው እንዴ አንቺ አትነሽም እንዴ በማለት ሜሮንም እርግብን ትላታለች። እርግብም ምን ልሆን ነው የምነሳው በማለት ትጠይቃታለች። ዳሞ እንዴት ነው የምትተኛው ብላ ትጠይቃታለች። እርግብም እንዴት ተኛው ብላ ትመልስላታለች። ሶስተኛ የዓለም ጦርነት ራሱ ቢመጣ የምትሰሚ አይመስለኝም በማለት እርግ ሜሮንም እርግብን ትላታለች። ማለት ብላ ድንብላ እርግብም ትጠይቃታለች አተኛኝትሽ፣ ቀንድ አውጣ ይስቃል በማለት ትመለ ትነግራታለች እርግብም ፊቷን እያሻሸች ቆይ ምን እያልሽ ነው ሜሮን ብላ ትጠይቃታለች። ሜሮን ባልቀሰቅሰሽማ፣ ሶስት አመት ራሱ የምትንቀሳቀሺ የምትነሺ አይመስለኝም በማለት እርግብን ትላታለች። እርግብም እፉ፣ ሜሮን ዳሞ፣ ባክሽን፣ እኔ ኮ እንቅልፌን አልጨረስኩም እያለች ትጨቃጨቃታለች ሚሮን ኧረ እባክሽ ተይ እንጂ አልጨረሽም፣ በማለት ትፎግራታለች። አዎ አልጨረስኩም እባክሽን ትንሽ ልተኛ፣ በማለት እርግብም ሚሮንን ትጠይቃታለች። ሚሮንም ኧረ እባክሽን እርጥ ባት ሁኚ እያለች ሚሮንም እንድትተኛ አልትፈቅድላት አልቻለችም ማለት ነው። እናም እንግዲህ ሜሮን ቆይ እርግብ ምን አደረግኩኝ? ብላ ሜሮንን ትጠይቃታለች። ሜሮን ከረባክሽን እርጥባት ውኚ ከፊሉ ከፖሊሶች ጋራ ድብብቆሽ እየተጫወትን እያለን ልተኛ ብለሽ ትይኛለሽ፣ እንዲህ በማለት እርግብን ትላታለች። እርግብም እሺ አሁን ወዴት ነው የምንሄደው? ብላ ትጠይቃታለች። እኔ ምን አውቃለሁ፣ ግን በጠዋት ይሄንን ቤት ለቀን መውጣት አለብን ብላ ሜሮንም ለእርግብ ተነግራታለች። እርግብም እንዴ ቁርስ ምናምን ሳንበላ ነው እንዴ የምንሄደው? እያለች ለሆዷ ቅድሚያ ታስባለች። ሜሮንም ከቀንድ አውጣነት ወደ አንበጣነት ተቀየርሽ እንዴ? በማለት ሜሮንም ለእርግብ ትመልስላታለች። እርግብም ማለት ብላ ትመልስላታለች። ቅድም እንቅልፍ እያልሽ ነበረ አሁን ደግሞ ምግብ ብላ ሜሮንም ትላታለች። እርግብም ቆይ ሜሮን ግን በትርፍ ሰዓትሽ የእንስሳት ጥበቃት ቢሮ ውስጥ ነው እንዴ የምትሰሪው በማለት እርግብም ድንብላለን ብላለን ትላታለች። ሜሮንም ማለት ብላ ትመልስላታለች። የእያንዳንዱን እኮ የእንስሳ አመል ጠንቅቀሽ ታውቂያለሽ በማለት ድንብላልም እርግብም ለሜሮን ትላታለች። ይቅርታ ድንብላል እያልኩ ነው። የድንብላል ስም ቅርቤ ስለሆነብኝ ነው። እናም እንግዲህ የከእንስሳት ጋር ቅርብ ስለሆንኩኝ ነው ብላ ሜሮንም ለእርግብ ትመልስላታለች። እርግብም እየሰደብሽኝ እኮ ነው። ሜሮንም ይታወቅሻል በማለት ትመልስላታለች። እንዳልሰድብሽ ከፈለግሽ ነይና ተነሺ በማለት ሜሮንም ትላታለች። እርግብም እስኪ ቆይ ግን፣ ለማንኛውም ትንሽ እስኪ ተረጋጊ በማለት ትመልስላታለች። ሜሮንም የውልሽ የዛች የሜላት ልጆች ሊመጡ ይችላሉ። ስለዚህ ነይ ቶሎ እንውጣ ተነሽ በማለት ሜሮንም ለእርግብ ትነግራታለች። እርግብም እንዴ ዳሞ እነሱ ምን ሊያደርጉ ነው የሚመጡት? በማለት ትመልስላታለች። ሜሮንም እንዴ ልጅቷ ያማታል? እንዴ ምን እያልኳት ምን ትላለች? ነይ ተነሽና ውጪ ብላ ካልጋው ላይ ትስባትና ታወርዳታለች። እንግዲህ ሜሮን በጣም እየተሳቀቀች ነው። ድን ብላ እንትል ይቅርታ፣ እርግብ ግን ምንም ነገር ሀሳቧን ጥላለች ማለት ነው። ልተኛ አልተኛ እያለች ትላታለች። ምላሴ ሳሎን ላይ ቁርስ እየበላ እያለ ድንብላ ሻይ ላንጣልህ እንዴ ግርማዬ ብላ ትጠይቀዋለች። አይ አልፈልግም ብሎ እሱም ይመልስላታል። እሺ ምን ልጨምረልህ ብላ ትጠይቀዋለች። ምንም ነገር አያስፈልግም፣ ይልቃንቺ ቁርስ በልተሻል ብሎ ምላሴ ድንብላልን እየጠይቃታል። ድንብላልም ድንብ ላለም ግድ የለም አንተ ጨርስና እኔ በላለሁ በማለት ትመልስለታለች። እና ካዲያ ለምን ከኔ ጋር አንበላም ብሎ ምላሴም ድንብላልን ይጠይቃታል። ድንብላልም እረ ችግር የለውም የት ሄድብኛል? ቀስ ብዬ እበላለሁ በማለት ለምላሴ ትመልስለታለች። ቶሎ ብይና ያን ልጅ ሄደን እንፈልገዋለን በማለት ምላሴም ለድንብላል ይጠይቃታል። ድንብላልም ማንን? ብላ ትጠይቀዋለች። ተምቹናዋ ያን ዘሪሁን የሚባል ልጅ ብሎ ምላሴም ይነግራታል። ድንብላልም ከተቆመችበት እዛ ሶፋው ላይ ትነሳና ቁጭ ትላለች። ከዛም በጣም ከፋት እና ምን ነው ድንብላል? ብሎ ምላሴ ይጠይቃታል። እሷም አይ ምንም ብላ ትመልስለታለች። እንዴ ከፍቶሻለኮ? ብሎ ይጠይቃታል። ልጆኩ አውቆ ነው የተደበቀው በማለት ድንብላልም ለምላሴ ትነግረዋለች። ምላሴም እንዴት? ብሎ ይጠይቃታል። ሆን ብሎ እኔ እንዳላገኘው ነው የተደበቀው በማለት ድንብላልም ትነግረዋለች። ምላሴም እንዴ ቆይ ምን አድርገሽው ብሎ ይጠይቃታል። እሱን ማየው አቡ አባቴ ናቸው የሚያውቁት በማለት ትነግረዋለች። ምላሴም እሺ አውቆ መደበቁን ማን ነው የነገረሽ ብሎ ይጠይቃታል። ድብላልም ትርንጎ የናታ ብላ ትነግረዋለች። ሀና የጣህናን ደግሞ የት አገኝሻት በማለት ይጠይቃታል። መታኮ ነበረ ብላ ትነግረዋለች። ምላሴም የት እዚህ ብሎ ይጠይቃታል። አዎ መታ ነበረ ብላ ተነግረዋለች። ምናሴም እንዴ ምን ልታደርግ መጣች ብሎ ይጠይቃታል። እርግብም ድንብላልም እሷማ ልታያችው ነበር የመጣችው እናንተ ጠፋችሁ በማለት ትነግረዋለች። ምናሴም ወይኔ ደስ ሲል ቆይ ምን አለችሽ ብሎ ይጠይቃታል። ድንብላልም ደሞ እመጣለሁ ብላኛለች ብላ ተነግረዋለች። ምላሴም በጣም ደስ አለው። ሀና መታለች ስትለው በጣም ደስ ብሎት በጣም ደስ ይላል። ግን ስለ ልጁ ሀና ታውቃለች ማለት ነው ብሎ ድንብላለን ይጠይቃታል። አዎ ታውቃለች ብላ ትነግረዋለች። ስልኩም አይሰራም እሱም የት እንዳለ አይታወቅም ነው ያለችኝ ብላ ድንብላለም ለምላሴ ትነግረዋለች። ምላሴም እና ካዲ አሁን ምን ይሻላል ብሎ ይጠይቃታል እኔ ምን አውቃለው ብለህ ነው ብላ ድንብላልም ትመልስለታለች። እንደው የሚሻለውን አቡይ አባቴ ያውቃሉ በማለት ድንብላልም ትጨነቃለች። ምላሴም እሺ በቃ አሁን ምግብ ሽንብና ባለፈው ጠፍቶ የተገኘበት ሰፈር እንፈልገዋለን በማለት ምላሴም ይነግራታል። ድንብላልም እንደሱ ይሻላል ብላ ትጠይቀዋለች። አዎ አሁን እኔ በቃኝ አንቺ ቶሎ ቢና አብረን እንሄዳለን በማለት ይነግራታል። ግድ የለህም ምግቡ ይቅርብኝ አሁኑኑ እንሄድ በማለት ትነግረዋለች። አይሆንም ምግብ መብላት አለብሽ ብሎ ምላሴ ይቆጣታል። ድምብላልም ግርማዬ እንሄድ እየተባባሉ ይጨቃጨቃሉ። እሱ ቁስሽን ቢና እንሄዳለን፣ እሷ ደግሞ አይሆንም እያለች እንግዲህ እየተጨቃጨቁ መጨረሻ ላይ ሂጂ ቢና እንሄዳለን ብሏት ምግቧ ልትበላ ወደ ክችን ታመራለች ማለት ነው። እንግዲህ ተምቹን ፍለጋ እየዞሩ ነው ማለት ነው። ድንብላል በጣም ተጨንቃለች። እናም ምላሴ እያፋለጋት ነው ማለት ነው። መጨረሻ ላይም ከዚህ በፊት የተገኘበት ሰፈር ሄደው ሲፈልጉት አተውታል። ያው ምላሴ ወደ ቤት ተመልሷል። ድንብላል ብላል እኔ እፈልገዋለሁ ብላ እሷ ልትፈልገው ቀርታለች ማለት ነው። ተምቹ ጠፍቷል እያለች ድም ብላል በጣም እየተጨነቀች እያለቀሰች ትገኛለች። እናም እንግዲህ ሀኒ እና እዝራ የሆነ ካፌ ውስጥ ቁጭ ብለው ምግብ በከበሉ በኋላ ወይኔ ለካ ምግቡ አይደለም፣ ከሚበሉት ሰው ጋር ነው ምግቡ የሚጣፍጠው እያለ ሀኒን እያሞግሳታል ማለት ነው። እናም እንደው እዝራ በጣም ወሬ ላይ አንደኛ ነህ እያለች ትለዋለች። የእውነት ሀና ዓለም ተገለባብጦብኝ ነበረ እያለ ይነግራታል ማለት ነው። እሷም እንዴት ብላ ትጠይቀዋለች። አንቺ በቃን ካልሽኝ በኋላ ለምን እንደምኖር እራሱ ግራ ገብቶ የነበረ እያለ እዝራ ለሀና ይነግራታል። ሀናም ግን እኮ እኔንም ሳታውቀኝ በፊት እየኖር ከነበረ በማለት ትጠይቀዋለች፣ ትነግረዋለች። ያኔማ አረሜን በሙሉ በራሴ ግንብቻት ስለነበረ ምንም ነገር አልታወቀኝም ነበር በማለት ይመልስላታል። እሺ አሁንስ? ብላ ሀኒም ተጠይቀዋለች። አንቺን ሳውቅ በጣም ደስተኛ ነበርኩ። አንቺ ግን ይብቃን ስትይ፣ ዓለም ሁሉ ነው ዝብርቅርቅ ያለብኝ በማለት እዝራም ለሀኒ ይመልስላታል። ሀኒም እንዴ እዝራ አረጋጋው እንጂ በማለት ትነግረዋለች። የምሬን ነው የምልሽ እንደዚህ ተስፋ ቁርጪ አላውቅም ነበረ ብሎ ይነግራታል። እኔ እንጃ ነገ የሚለውን ቀን ሳስበው ራሱ በጣም ነበር የሚጨቀኝ እያለ እንግዲህ፣ ባለፈው በቃን ተለያየን ባለችው ሰዓት በጣም ተጨንቆ ነበር ማለት ነው። በጣም ደንግጦ ነበረ። እሷም ቴክስት በምታደርግለት ሰዓት ቴክስቱንም አልመልስም ሲላት፣ እሷም ሌላ ነገር ሀስባ ነበር ማለት ነው። እናም በዚህ አጭር ቀናት ውስጥ ህይወቴን እንዴት እንደተቆጣጠርሽው አልገባሽም እያለም ይነግራታል ቆይ እንደሱ ከሆነ ካዲያ ለምንድን ነው መጥተህ ልታገኘኝ ያልሞከርከው? እያለች ሀኒም ትጠይቀዋለች። እና ሰላም ጋ ስመጣ አይሽ ነበረ። ከዛም እኔ አንቺን ማየቴ ብቻ ያኖረኝ ነበረ። በኋላ ላይ ግን አባትሽ ጋር እንደሄድሽ ስሰማ ተስፋ ቆረጥኩኝ እያለ እዝራም ይነግራታል። ሀኒም ምን ላድረግ ብለህ ነው ብላ ትመልስለታለች። ብዙ ጥያቄዎች ልጠይቅሽ እልና ግን አንዳንድ ጥያቄዎች ህመሜን ስለሚቀሰቅሱብኝ ልጠይቅሽ እልና እተዋለሁ፣ እያለ እዝራም እንግዲህ ስለተጨነቀው ለሀኔ እየነገራት ነው ማለት ነው። ሀኔም አዎ ቢቀር ይሻላል ብላ ትመልስለታለች። ቆይ ግን ዛሬ ሰፈር እንዴት መጣሽ? ብሎ ይጠይቃታል። እንዴት እንደሆነ ብቻ አላቅም። ጠዋት ለመብርሃን አንተን እንድታገናኘኝ ነግሬያት ነበረ። ጸሎቴ ጠብ አላለ ይኸው አገኘው በማለት ተጠይቅ ተናግረዋለች። ማለት ጸሎት አድርጋ እዝራን አገናኘኝ ብላ ለመብርሃን ጸሎት አድርጋ ነበረ መለሰ ስትል እዝራን አግኝተዋለች ማለት ነው። ሰላም፣ እንግዲህ የዛሬ ቪዲዮ ይህንን ይመስላል ቤተሰቦቼ። ቀጣይ ቪዲዮ እስከምንገናኝ ድረስ ሰርሰብቶ ላይ ስለነበረን ቆይታ አመሰግናለሁ። ባይ ባይ